ልማንዋ ክብራ በሆነ ስለ ዘላለሚ ደርብል ና አምላክን ወልደሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት መቤታችን ያደረገችው ታምር ይሄ ነው። የእግዚአብሔር ማደሪያ በምትሆን በከበረች ኢየሩሳሌም ያደረገችውን ድንቅ የሚሆን አምላክ ንወደች የሚታችን ታምሯ በዚያም ወራት በክርስቲያን ለ ጸው ክርክር ባደረጉ ጊዜ ከከፎቹ ወንበዶች ጸብ የተነሳ የነጋዶች መንገድ ተከለከለ። ያን ጊዜም ቀኑ ብርሃን የወረደበት የከበረ በአለፋሲካ ነበር ና እንደተለመደ ስርዓት መንገደኞች አልተገኙ ነበር ኢትዮጵያዊ ከሚሆን ከአንድ ነጋዴ በቀር ማንም አልተገኘም። ከዚያም በኋላ በየ ስራሳቸው በዓለ ፋሲካ ለማክበር የሮም ና የፋርስ ሰዎች የአርሜኒያና የጽር ሰዎች የገላትያና የሶሪያም የእስክንድሪያም ሰዎች ከጳጳሶቻቸውና ና ከሊቀ ካህናታቸው ጋር ተሰባሰቡ። ብዙም ጉባኤ ሆነ። ከኢትዮጵያ ሰዎች ነጋዴያን በፈለጉ ጊዜ ከአንድ በቀር አላገኙ። በአደባባይ መካከልም ጠርተው አቁመው ባልንጀሮች፣ የኢትዮጵያ ሰዎች ሳይኖሩ አንተ ብቻህን ምን አመጣህ? አሉት። ፊት የጠቆረ መልክ የከፋ አንተ ከኛ ጋር ምን አለህ? አሉት። አሁንም አንተ ከጉባኤያችን ተለይ አሉት። ይህንን ተናግረው ያን መንገደኛ ፈጽመው እየሰደዱ ከጉባኤው ለዩት። በእኛ የሚመኩ ኢትዮጵያውያን ሰዎች ትምህርታቸው እስኪ ዛሬ እናያለን እያሉ እርስ በርሳቸው ተነጋገሩ። ለግብጽ ሰዎች እኛ ካልኖረ የተንሳ የበረሃን አይወርድላቸውም እያሉ ይመካሉና ይህንን ተናግረው ያን ኢትዮጵያዊ ወገን መንገደኛ ወጥተው ሰደዱት። ያን ጊዜም ያ መንገደኛ በፍጹም ልቅሶ እያለቀሰ ከጉባኤያቸው መካከል ተለይቶ ሄደ። ከእመቤታችን መቆሚያ ገብቶ እመቤት ማርያም ሆይ ግፌን ተመልከች መናቄና ከዚህ ከጥልቅ ጉባኤ ውስጥ መለየት የወቂ አላት መንገዴ በረሃብ በጽም በወዝ በድካም የሆነ ልጅሽና አንቺን ስለመወደዴ ነውና ይህንን ይህንንም የመሰለውን ተናግሮ በቀራኒ አንጻር በተሰራሽ በብራይስጥ ማርያምሃ በሚሏት በመቤታችን መቋሚያ ላይ ይጸል ጀመር። ያችንም ቦታ መቤታችን መቋሚያ ብለው መጥፊያቸውን ግን ያን ጊዜ በዕለተ ዓርብ በልጁ ዕፀ መስቀል ላይ ተሰቅሎ ሳለ በዚያች ቦታ ላይ በቤታችን ቁማ አልቅሳበት ነበርና ስለዚያቸው ቦታ መቋመ እግዝትነ ማርያም ብለው ጠሯት። ከመንገደኞች የሚያዘን የተከዘወሉ ከዚያች ቦታ ጸል የበለመነ ጊዜ የለመነ ዋጋ። ከመቤታችን ዘንድ ፈጥኖ ያገኝ ነበር። ስለዚህ ነገር ያነጋዴ በዚያች ቦታ ፍጹም ልመና ሳለ መበደሉን ወደ መቤት መበደሉን ወደ መቤታችን መሰደዱንም ሲያስታውስ ለዚህ ለተበደለና ለተሰደደ ከብዙ ባለጸጎች ወይም ታንቆ ለተለየ መንገደኛ ወደዚያች ቦታ ከሰማይ ብርሃን ወረደለት። እሱ ግን ወደ መቤታችን ለመለመን ጸሎትን በማዘውተር ልቦነ ወደ ሰማይ ተመስጦ ነበርእና በእጁ ላይ ወግ ወግ ሲል ያንን የብርሃን ፋና አላየም። ነገር ግን አይሁድ በዚያ መንገደኛ እጅ ላይ ብርሃኑ ሲበጎበቅ በሩቅ አይተው እጹ እጹ ፋና ብለው ፈጽሞ አደነቁ። የኢትዮጵያ ሰዎች ሃይማኖታቸው ምንኛ ቀና ድንቅ ነው አሉ። ለተበደለ ሰው ከሰማይ የወረደለትን ብርሃን አዩ። እግዚአብሔርም ማደሪያንተን አንተ ሰው ብለው ጠርተው ክቡራን የሚኑጆች ላይ የሚያበራ ይህንም ፈና አታ የምንሉት ያን ጊዜ ማይምሩ ተመለሰለት። ሐዘኑም ወደ ፍጹም ደስታ ተመለሰለት። እመቤታችን ተአምሯን ምስጢር ባየ ጊዜ ከመበደሉ የተነሳ ለብቻው ብርሃን ስለወረደለት ደስ አለው። ያ መንገደኛ ናቁትን፣ የገፉትን የሰበሰቡትን ማይተው አፈሩ፣ ደነገጡም የኢትዮጵያ ወገኖች ሃይማኖታቸው በእውነት የምር የቀና እውነተኛም ነው አሉ። ያን ጊዜ የተሰበሰቡት ወደ ወረደው ብርሃን ሄደው ያን መንገደኛ ስለናቁትና ስለወዱ ይቅር ይላቸው ዘንድ ማለሉ። ይቅር ማላቸው በተሰበሰቡበት ላይ መንገደኛው መካከል ፍቅር አንድነት ሆነ። ከዚያም ቀን ወዲህ ለኢትዮጵያ ሰዎች ከፍታ ክብር ተደረገ። ብርሃን ስለወረደላቸው በኢትዮጵያ ሰዎች ላይ የግብጾች ባለሟልነት ተደረገ። ሃይማኖታቸው ይቀና የኢትዮጵያ ሰዎች ከሌሉ ለግብጾች ብርሃን እንዳይወርድ ነገር የተረዳ ሆነ። እኒህም እመቤታችንን የሚወዱ ናቸው ይህ ሁሉ የተደረገው ከእመቤታችን ታምር ገና እንድተነሳ ነው ስለዚህ መንገደኛ በደል ነው ልመኗ ክብራ በኛ ለዘላለም በእውነት ይደርብን አሜን